ምን ዲለምዶ ታረጋክሽ ማተወሪ ለምዶ ማተረጋ ምን እንደ ፍቅረኛ ማድረግ የነበረብኝ ነገር በሙሉ አድርጌያለሁ። ቀለበት ስታደርግ እሱን ሁሉ ተቀብዬ ይቅርታ ብያለሁ። ከኔ አጎደልኩት ነገር ስላለ ነው ይቅርታ ብያለሁ። አይደል እንዴ? ይቅርታ ካልኩ በኋላ ታዲያ ምን ነበር የፈለግከው? ከዛም በኋላ ላይ ታም እንዴ ታም መደረከኝ እኮ አንተ ነህ። አትሳንቺ እኔ ይቅርታ እንዳረግልህ ትፈልጋለህ? ቀለበት አስረላታል። ቀለበቱን አውልቀ ስጥል፣ የዛን ጊዜ ከኔ ይቅርታ ማግኘት ትችላለህ። አንቺና ምን የነገሮችን ቀለበት ባ አስወልቄ አንቺ ጋር ብመጣ ትገፊኛለሽ

የሁላችሁንም ሀሳብ አይቻለሁ። እንደገና ደግሞ የነ ሜሪን የነ ኤርሚንም ሀሳብ ሰምቻለሁ። እና ትናንትና ትናንትና ላይ የሆነው ነገር ትንሽ ከባድ ነው። እውነት ለመናገር እኔ ጽጌ አይደለም፣ በዚህ ልክ ታማ አይደለም። ምንም አይነት ክፉ ነገር እንዲደርስባት የማልፈልገው ጽጌ ነው በመጀመሪያ ደረጃ ላይ እና እንደዛ ሆና ታማ ሳያት በጣም ነው የከበደኝ። ነገሮች በጣም ነው የከፉኝ እና ሜሪ ብዙ ነገር አለችኝ፣ ብዙ ነገር አወራችኝ። ኤርሚም በቻሉ አቅም ብዙ ነገር ነግሮኛል። ትናንትና ያነሳስበት አደርኩኝና የፅጌንም እንዲህ መሆን አሰብኩኝና ነገሮቹ ወደ ጥሩ መንገድ ለማምጣት ሰላም ለማድረግ ለመሞከር አስብ ያለሁኝና ከምንም በላይ የሱ አዳነት ምንም ይሄ አያነጋግርም። ማለት እኛ ለመጀመሪያ ሰላም እንድናችሁ የዳኒ ወይ አልፋን እንድናችሁ እኔም በተፈጠረው ነገር በጣም አዝኛለሁ። ምክንያቱም ፅጌ ጓደኛችነት ምንም የሚካድ ነገር አይደለም። በቃ ጓደኛችን እስከሆነች ድረስ መጣላት፣ መታራቅ እንዳለ እሱ እንዳለ ሆኖ፣ ግን ትናንትና የተፈጠረው ነገር እኔ በጣም ደንግጫለሁ። እንደዛ ማለት በጣም በቃ በጣም የሚያስደነጋግጥ ቪዲዮ ነው የነበረ እና ሆስፒታል ምናምን የገባችበት ነገር አለ እና በጣም ያስጨንቃል። እሱ እሱ ቪዲዮዎች እኔ ማሰብ አልፈልግም። ሁለት አላማ አድርገን ሄድነው እኔም ኤርሚም ጀስት እሷ ስላመማት አብረን ካሳለፍነው ጊዜ አንፃር ለመጠየቅ ነው። አሁን ብዙዎቻችሁ ስትሉ የነበረው እንደገና ያችም ጓደኛዋም እናንተ ናችሁ ምናምን እያለች ነው እየተያለች የነበረች። እኛ ሲጀመር የዳኒ ገርልፍሬን ተብዬው የመጣችው በራሱ ሀገር ነው የመጣችው። እኛ ጎብተን አላመጣናትም። ያለው አንዳንድ ነገሮች እንደ ጓደኛ ጽጌም ብትሆን እኮ ያን ነገር ያደረገችው እኛም እንደ ጓደኝነት እንተባበራታለን ያንንም በማድረግ ነው። ሁለት ደግሞ እንድታውቁልኝ የምፈልገው እኔ በዳኒና ካንተና በዳኒ በጽጌ ገብቻለሁ ማለት እንድትለያዩ ፈልጋለሁ። ዳኒ ሁኔታዎቹ ናቸው፣ አጋጣሚዎቹ እዛ ጋር የተፈጠሩት ነገሮች ናቸው። ይሄን ነገር በሙሉ ሲመች ሲደላ ምናምን የምናስባቸው ሀሳቦች ናቸው። እኔ ግን አሙ አሟት ግን በጣም ያሳዘነችኝ አሏሽም ዳን እንደዛም ደውዬ ሲጨቃጨቀ ይሄ ነበረው ነገ ጧት የሆነ ነገር ሀፕን ቢያደርግ ሊቆጨው እንደሚችል አውቃለሁ። ያለውን ስሜት ታውቁታላችሁ፣ አዲስ ነገር አይደለም። እውነታውን ለመናገር ያ ነው። አሟታል። መታበም የለም ፣ ማንም ሰው መታበም የለበትም። የፈለገ ጠላት ሊሆን ይችላል፣ የፈለገ ጠበኛ ልትሆን ትችላላችሁ። ታማ ግን እኔ ዝም የሚል አይምሮ የለኝም፣ እውነት ለመናገር አለ። እኔም ለዳኒ ስነግረው ያንን ነገር በማሰብ ነው ምክንያቱም ጠይቃት አይጠይቃት አይመለከተኝም። ታይ ከኔ ግን መውጣት አለበት። የሰማሁትን ነገር ለዳኒ መንገር አለብኝ። ዳኒም ደግሞ ሄዶ መጠየቅ ግዴታው ነው። ደግሞም ደስ ብሎኛል ገባ ያለ ነገር ነገርና፣ እሷ ግን የተረዳችበት መንገድ ሌላ ነው። በዛ ላይ ያች ጓደኛዋ ልክ አይደለችም። አንተ ግን ጋ አይ ቲንክ ትንሽ ነገሮች እንትን ብለዋልና፣ አይ ኖ ቀጥራታ አላልኝ። እስቲ ቀጥራታ አልጽጌ ብትል የምትፈልገውን ሀሳቧን አይኖ ትናድዳለች ምናምን፣ ግን እኛ በደንብ አድርገን ልናስጋት እንሞክራለን ያለውን ነገር። የእሷን ጤንነት ነው የምንፈልገው፣ የእሷን ሰላም መሆን ነው እንጂ የምንፈልገው እሷ እንድትታመም እ የሆነ ነገር ውስጥ እንድትሆን ምናምን እኔ አልፈልግም በግሌ ከኤርሚ፣ ኤርሚም ደግሞ አብሮኝ ስላለ ኤርሚም አይፈልግም ማንም ሰው ሌላ ነገር። ጤነኛ ስንሆን የምንነጋገርባቸው ብዙ ነገሮች ሊኖሩ ይችላሉ። ግን እውነታው ግን የመጀመሪያ የሚቀድመው ጤናዋ ነው። ጤናዋ ደግሞ የሚጎዳ ነገር ደግሞ ማንም እንዲያረግባት አልፈልግም። ሁላ ለመናገር ትክክለኛ ያው ከምንም በላይ ማለት ነው። ጋይስ፣ በነበረን ቆይታ ከጽጌ ጋር ባሳለፍናቸው ነገሮች ቀደም እንዳልኳችሁ ነው አይደለም። ጽጌ ታማ ከፍቷት ማየት አልፈልግም። እና የእናንተም ሀሳብ ነው ዳኒ ጽጌን አሟታል ምን አረግ ምን አልክ፣ ብሶ ቴክስት እያደረገልኝ ነው ጽጌ ጋር መሄድ አለብህ ብላችሁኛል እና ትላንትና ሄጅ ያለው እንዳመማት ሰማህ። ሄጅ ያለው ነገሮችን ለማብረድ ወከርኩ። ጓደኛዋ ሌላ ስም እሱ እየከተተቹ ነው። ዳን እግዚአብሔርን ነው መነግራችሁ ሰው ነገር አስከፍቶኛል። ያው ካላት ነገር አንፃር ተናዳ ሊሆን ይችላል ያንን ያደረገችው፣ ግን አልተቀየምኳት። ብታሳየኝ አሁን ላይ መጀመሪያ ትኩረት ማድረግ የሚፈልገው እሷ ጤና መጠበቅ ላይ፣ ከዛ በኋላ ነገሮች ይደርሳሉ። እና ዛሬ ላይ ተሸንፌ እኔ ነገሮችን ዝቅ ብዬ ጽጌ ደህና እንድትሆን ማድረግ የምችለውን አቅም የፈቀደውን ነገር ሁሉ አደርጋለሁ። ያን በማድረጊ አልከፋም። ይቅርታ በመጠየቄ አይኖ ጥፋት ይኖራል እኔም እሷ ጋር ግን ደግሞ የእሷ ጥፋትን ቢበልጥ ደህና እንድትሆን ስትል ግን ስልግን ጥፋቱን ለኔ አደረገውና እኔ ይቅርታ ጠይቂያት ወደ ደህና ነገር እንድትመለስ ወደ ጤናዋ እንድትመለስ እሞክራለሁ። አቅም የፈቀደውን ነገር ሁሉ አደርጋለሁ። በጣም ተናዳ ሊሆን ይችላል። መታወራኝም፣ መታሳይኝም ፊሊንግ ጥሩ ላይሆን ይችላል፣ ግን ያንን አክሰብት አድርጌ ተቀብዬ፣ እኔ ለማረጋጋት ነገሮችን ጥሩ ለማድረግ እሞክራለሁ። ጠርቻታለሁ፣ ሰው እየመጣች ነው። አብረን ስማ፣ ምንም ነገር ቢፈጠር፣ ምንም ነገር ብትል ምናምን ማ

ሁሉም ቦታ ላይ መኖር አለባት። እሷስ ሁሉም ቦታ ላይ መኖር አለባት። ፅጌ፣ ጓደኛሽ ነኝ፣ እንደዚህ አትበይ ካለች ምን ነበር አሁን? ትናንትና የነበረውን ግርግር የትም ቦታ ማየት አልፈልግም። ለምሳሌ አሁን ሐኪም ቤት ሲመጣ እንደዛ ግርግር ከዛ ቤት መታችሁ ወይ ደግሞ ሌላ እኔ ባለውበት ቦታ ላይ መታችሁ ሌላ ነገር እንድፈጥሩ ስለማልፈልግ ነው። ሳይሆን ለአንዴና ለመጨረሻ ጊዜ ማለት ነው፣ እሱ ማለት የምትፈልጉትን ነገር ማለት ትችላላችሁ። በሉንና፣ እሺ ስለመጣችሁ ደስ ብሎኛል። ታሽሎ ፊልም ስላየሁ ደስ ብሎኛል። ዋነኛው የጠረውበት ነገር ዓላማ ምን መሰለሽ? ትላንትና ስትታመሚ ምናልባት አንቺ በክፉ ልታዩትሻለሽ የሜሪን ወይም የኤርሚን ነገር በክፋት አይተሽ ሊሆን ይችላል። ነገር ግን እነሱ ያሰቡትም ሜሪም ዛሬ ላይ ተገናኝተን እንድናወራ ያደረገችውን ጥረት አላየሽም። እነሱ ነገሮችን በጥሩነት ነው እያደረጉት ያሉት፣ ለአንቺ ከማሰብ እና ለእኛ ጥሩ ነገር ከማሰብ አንጻር ነው የሚያደርጉት ምንም ነገር። እሷም ለእኔ ጥሩ ነገር በማሰብ እና ለኔ ጥሩ ነገር ለማድረግ በመሞከር ውስጥ ነው እሷንም እንደዚህ አይነት ነገር ውስጥ የከተትኩት በጣም እኔ እኔ ለምናገር እሞክራለሁ። ከጓደኞች ጋር ተነጋግሬያለሁ። የትናንትናው መስመር ቤት ነገር እሷ ላይ ፎከስ ማድረግ ሲገባን ደህና መሆኗን ማወቅ ሲገባ ማይሆን ዱላ ውስጥ ማይሆን ማይሆን ማይሆን ነገር ውስጥ ነው የተገባሁ። ይሄ ደግሞ ልክ አይደለም በጭራሽ። ለከናችሁ መንጠ እንቺ ዋናው የጠራሁበት ዛሬ ምክንያት ምንድን ነው? ከዚህ በላይ መታመኑም ከዚህ በላይ ነገሮችንም ከዚህ በላይ መጎዳዳቱም በቂ ነው ብዬ ስላሰብኩኝ ነገሮችን ጥሩ እናድርጋቸው። በኔና ባንቺ መሃል የተፈጠሩትን ነገሮች ሶልቭ እናርጋቸው እና ነገሮችን ወደ ጥሩ መንገድ እንሰደው። ሰላም ይውረድ በኔና ባንቺ መሀል። በእኛ መጋጨት ጓደኞቻችንም፣ ተመልካቾቻችንም፣ ቤተሰቦቻችንም በጣም ብዙ ነገር እየሆኑ እና ይሄ ነገር ይበቃል። እኛ ወደ ጥሩ መንገድ እንምጣ፣ ይቀር እንባባል፣ ከዛ ነገሮችን ጥሩ አድርገን እንመለፋቸው እያስብ ግን ጊዜ ዛሬ ምን ነበር? በደም ታማለች ችልች ትናንትና ነው ካፕቴን ቤት የገባችሁ ታውቃለች። እነሱ ነው የሆነ ነገር አላሰራሽም ሁለቱ ብቻ

ገባሽ አይደለም? ደህና ነኝ፣ እኔ ደህና ነኝ። አይደለም ሌላ ነገር ተፈጥሮበት ምናምን አይደለም፣ ወይም ከአንቺ ጋር ሌላ ነገር አይደለም፣ ያለሻለሁ። ብትጎጂ ኖሮ እሺ፣ ብትጎጂ ኖሮ እኔ ጉዳቴን ተጎድቻለሁ። እኔ በቃ ሁሉም ነገር እሱ ነገሬ ቤት ተከትቼ አርፌ እቀመጣለሁ እንጂ አንተ ጋር ተመልሼ መቼም ቢሆን መምጣት አልፈልግም። አንተ ማለት የጎዳኸኝ ሰው የቀበርከኝ ሰው ነው ሌላ ሴት

ይኸውልሽ ይሻይ፣ እኔ ምንም ነገር ላደርግ እችላለሁ፣ ምንም ነገር ውስጥ ልገባ እችላለሁ፣ ምንም ልሆን እችላለሁ። ግን አንቺ ስትጎጂ ማየት አልችልም። ተረዳሽኝ? አንቺ የሆነ ነገር ሆነሽ ማየት አልችልም። ገባሽ? ምናልባት አስብልሻለሁ ከሚሉ ሰዎች በላይ አስብልሽ እችላለሁ። ተረዳሽኝ አይደል? ስለዚህ እኔ ጉዳትሽን አልፈልግም። እንተዋወቃለን፣ እኔ ጉዳትሽን አልፈልግም። አሁንም ዝቅ ብዬ እያወራሁሽ ያለሁት አንቺ ደህና ስላሉሽ ብቻ ነው። ተረዳሽ? ከታይ ነው በቃ። ዝቅ አልክልኝ? አሁን በጣም ዝቅ አልክልኝ። እንዴት ነው? አዎ ችግር የለውም። አንተ ዝቅታ፣ አንተ ማለት መተ

እኳር ለማ እንደዚህ ይቅርታ ይቅርታ በምሄድበት ቦታ እየመጣችሁ ምናምን የእኔን ኮንፈርት መንፈት አችሉ ብዙ ነገሮች ባሳለፍናቸው ጊዜያቶች ውጭ እኔ ከማንም በላይ ስሚኝ፣ ማንም ሜሪ አይደለችም ቤት አይደለችም ኤርሚ ምናምን አይደለም ማንም አይደለም። እኔና አንቺ ልንተዋወቅ ተረዳሽ። ስለዚህ አንቺን አይንሽን አይቼ የተሰማሽን ስሜት መረዳት እችላለሁ።

ሶሪ። በቃ ሶሪ ሽን ማግኘት ፈልጎ ነው የመጣሁት። በቃ ይቅርታ አድርጊለት። በቃ ሌላ ነገር እኮ እራስሽን ጠብቂ። እንደዚህ አት ባለ ትዳር እኮ ነህ። እኔ ባለ ትዳር ነህ አትበለኝ። እንደዚህ ባለ ትዳር ነህ፣ አግብተሃል። ኦልሬዲ ያገባ ሰው እንደዚህ ሊለኝ አይችልም። ካገባሁ ድረም ምንም አላለም እሱ። በጣም ደምታ ስለ እኔ ትጭቅላት ነው ያለ። ግን ስንዴ ሲያለቅስ ነበረ። እውነት ነው የምነግርሽ፣ እውነት እኔም ኤርሚንም ብጠይቅም እየደወልንለት ማለት በቃ በጣም ጭንቀት ውስጥ ነው የገባሁት። የጨነቀው ውስጥ የገባበትን መንገድ በእኔ ምክንያት እንደዚህ ሆና ነበር ነው በቃ ፖይንቱ። አሁን ሌላ ነገር አድርግም። ስለዚህ የተሰማውን ስሜት የተሰማውን ስሜት ደስቲያ ስሜት

ለባኔት መጫወት ነው የምፈልጊው? ምንድን ነው ፍላጎት ያለው አንቺ ነሽ። እንደዚያ እያደረግሽ ያለሽው መስመሩ ሌላ ቦታ። እሺ ብዬ ነገሮችን አዘጋጀሁ፣ ቀለበት አደረኩልሽ እሺ አልሽኝ። ከዛ ትላንት ይቅርታ ጠየቅሽ። ይቅርታ በመጠየቅሽ ስላልተቀበልኩሽ ታመምሽ። እሺ በቃ እኔ ይቅርታ በቃ ይቅርታሽ ልቀበል ስል ደግሞ አልፈልግም ትያለሽ። ምንድን ነው በህይወቴ የምትጫወቺው? እኔ ከተጎዳሁ በኋላ ከዛሬ ድረስ ረጅም አመታቀኛለህ ከዛሬ ድረስ የተጫወትከው አንተ ነህ። በጣም ትልቁ ተጫዋች እንደውም አንተ ነህ። በህይወቴ ከዚህ በኋላ መሰረት ያለበት ሰው ደግሞ አንተ ነህ። እያንዳንዱ የገባሁበት ነገር ሁሉ ተጠያቂው አንቺ ነሽ።

ምነው አልፈለግሽም ቀለበት አልፈለግሽም አማርኛዬን አዳምቼ አውቃለሁ ቤተሰቧን በሙሉ ፕሮሚስ እንዳደረገች እንደሚያውቁ አውቃለሁ ሁሉም ሰው እንደሚያውቅ አውቃለሁ ስለዚህ ቀለበቷን ተውልቃ ለምን ለምን አስፈልጋል አላስፈልግም ፅጌ አምኜ ነገሮችን ቀለበት አንቺ ጋር